አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችው ውድ ኢትዮጵያውያኖች የሀገሬ ልጆች እንደት ናቸው? በጣም ሰላም ነኝ አልሀምዱሊላሂ። ዛሬ እንሻላህ ቀለልና ፈጠን ብሎ የሚሰራ ማለት ነው፣ ጊዜን የማይጎዳ የመግሉባ አሰራር ይዤ መጥቻለሁ። እንሻላህ ለመግሉባ አሰራር የሚያስፈልጉኝን ነገሮች ይዤላችሁ ቀርቢያለሁ። ሀቂቃ ቤትም አለም የሚወደድ የመግሉባ አሰራር ነው። ይሄን ምግብ በጣም ነው የሚወደድ ከምሳ ተርፎ ራሱ መልሶ ሌላ ወደ መቅሰስ ላይ ወይም ምራት ላይ ልጆች የሚበሉት ምግብ ነው። ሀቂቃ በጣም ተወዳጅ ምግብ ነው መግሉባ፣ እና በሁሉም ቦታ የሚወደድ ምግብ ነው ማለት ነው። ለሱ በደንብ የታጠበና በትናንሹ የተቆራረጠ ዶሮ፣ እንደዚ ተደርጎ ታጥቦ የተዘጋጀ የተቆራረጠ ዶሮ። ያው እንግዲህ ዶሮ አስተጣጠብን ለኢትዮጵያውያኖች መናገር አይቻልም። ሀቂቃ በደንብ ልክ እንደ ኢትዮጵያ ወጥ አሰራር በደንብ ተደርጎ ሲታጠብ መቁሎውም ይጣፍጣል ማለት ነው። እና ለሱ የሚያስፈልገኝ የተፈጨ ቲማቲም፣ በእርግጥ የተፈጨ ቲማቲምና ሁለት ማዕጁን ጠማጠም አድርጊያለሁ። ያው እነዚህን ማዕጁን ጠማጠሞች አድርጊያለሁኝ እኔ ጋር እነዚህን ማዕጁን ጠማጠሞች ናቸው ያሉ የትናንሾች ናቸው። ስለዚህ ሁለት አድርጊያለሁኝ ሶስት ፍሬ ቲማቲም አድርጌ ፈጭቻለሁ ማለት ነው። ያው በደንብ አልፈጨሁትም፣ ጊዜ ለመቆጠብ ያክል ፈጭ ከመቁረጥ ብዬ ትንሽ ነው የፈጨሁት፣ በደንብ እንደ ጁስ አላላመም ማለት ነው። ሽንኩርቱም እንደዛው በደንብ አላላምኩትም። ይሄን ያክል መቆራረጥም ይቻላል፣ ሽንኩርቱንም ቲማቲሙንም ማለት ነው። ለዚህ የሚያስፈልገኝ በድንጃና ድንች ፍልፍል ሩሚ ነው ይዤ የቀረብኩት። በእርግጥ እንደ የቤቱ ይለያያል። ኮሳ የሚወዱ ካሉ ኩሳ መጨመር ትችላላችሁ። እንደገና ዛህራ የሚባለው ኢትዮጵያ ላይ የአበባ ጎመን የሚባለው ማለት ነው፣ ነጩ። እሱም በጣም ያጣፍጣል መግሉባ ላይ ማለት ነው፣ ሰዎቻቸው ከወደዱት ለእኔ እንደየቤቱ ፍላጎታቸው ስለሚለያይ። እኔ ጋ ያው ብዙውን ጊዜ ኮሳማ አላደርግም የተወሰኑ ልጆች የማይወዱ ስላሉ ማለት ነው። ላኪን ግን ይገባል ኮሳና ዛህራ ይገባል ማለት ነው፣ መግሉባ ላይ። እኔ ጋ ያው ስለማይጠቀሙ ነው፣ እንደየቤቱ ነው የምንሰራው ማለት ነው። ከዛ እዚህ ጋር የሚያስፈልጉን ቅመሞች ያው ልክ እንደዛ ካብሊ እንደሰራሁት ነው። ከካብሊው የሚለየው ያው የሄድንቹ ይጠበሳል፣ አትክልቱ ይጠበሳል እና የብርቱካን ልጫ አይገባበትም እዚ ጋር ማለት ነው። ካብሊ ካብሊ የሚያስብለው እንትን ይገባበታል ምንድን ነው ማያ ወርድ ወይም ማያ ካዲ ይገባበታል እና የብርቱካን ልጫ ይገባበታል ማለት ነው ካብል የሚባለው ምግብ ሰርታችሁ ቅመሶት፣ ሀቂቃ በጣም ነው የምትወዱት። በተለይ በስጋ መሰሩ ልጆች በስጋ ስሩና ቅመሶት ማለት ነው። አረቦቻችሁ ይወዱታል ብዬ ተስፋ አደርጋለሁ። እንሻለ ካሬ ፓውደር ሙሸከል ፓውደር ነው ይሄ ሙሸከል ነው ማለት ነው። እዚ ጋር መሳላ ፓውደር፣ ኮዝበራ ናሽፉ ማለት ነው። ከሙን፣ ትንሽ ዝንጅብል ደርቆ የተፈጨ ነጭ ሽንኩርት ትንሽ ደርቆ የተፈጨና ሄል ኼል በደንብ እንደዝሆ የተፈጨ ፓፕሪካ ፓውደር እና ፍልፍል አስዋጥ እንደገና መረጋት ማጅ ይጨምራል ማለት ነው። እዚህ ጋር በነገራችን ላይ ነጭ ሽንኩርት ለማፋጠን ያክል ነው። ነጭ ሽንኩርት አራት ፍሬ እነዚህ ፍሱስ የሚባሉት አላዴ ልነሱን እዚህ ጋር አብሬ ፈጭቻለሁ ማለት ነው። አራት ፍሬ ነጭ ሽንኩርት ማለት ነው። እዚህ ጋር ሩዝ አዘጋጅቻለሁኝ ሩዜን ነክሬ በነጩ ነው ማለት ነው። በጎን የምሰራው እንሻላ ወደ አሰራሩ እንሄድ ያው እኔ እንደምታቆት ጋላ አለ ዲስት ላይ ነው ዘይት መጨመርም ወደው ምክንያቱም የሆነ ሽንኩርቱም የሚሰጠው ከለር አለ በዛ ላይ ደግሞ ፈጥኖም የመድረስ ባህር ያለ እና እና ያው እንደየ ቤቱ ይለያያል። የሁሉም ምግብ አሰራር በነገራችን ላይ እንደየ ሁሉም ይለያያል። ዝጋ ዘይት አላ በዛ ምክንያቱም አተክልቱን ስለመጣብስ ያተክልቱን ዘይት እና የዶሮውን መረቅ ዘይት ስለሚኖረው ማለት ነው። ያን ያክል ዘይት አላበዛም፣ ትንሽ ነው የማደርገው። ኢንሻአላህ እና ያው በቃ በየሁሉም የየሁሉም ቤት አሰራር ይለያል። በጣም ልዩነት አለው። ታክዚ ኢማራት ተሆነ ራሱ በጣም ብዙ ልዩነት ነው ያለው ምግብ አሰራር። እና ኢንሻአላህ አንዳችን ጋር የሚሰራው አንዳችን ጋር አይሰራም። በእርግጥ ደግሞ አንደኛችን ቤት የሚወደደው አንደኛችን ጋር ላይ ይወደድ ይችላል ማለት ነው። ሲሆንም ያው እንደየ ሙያችን እና እንደየ ፍላጎታችን ቢለይም ያው መግሉባ እና ቡሪያኒ የሚካበሉ ያው ጠሪቃው ብዙ አይለያይም የሚፈልጉት አተክልትና የሚፈልጉትና የማይፈልጉትን አተክልት ለይተን ካወቅን በጣም ተወዳጅ ምግብ ነው ወደ ጋር እጨምራለሁ። እዚህ ማጁን ጠማጠም አንድ ላይ የፈጨሁትን ነጭ ሽንኩርት ማለው እንደነገርኳችሁ ወንዶቼ አረስለዋለሁ ማለት ነው። ከዚያ ይሄን ስራት ሊያገሩ ጊዜ ሽ ከዛ ቅመማ ቅመሜን እጨምራለሁ ማለት ነው። ያው ብዙ አይደለም ቅመሙ። ዶሮ በትናንት ስለተቆረጠ ነው እንጂ ሁለት ዶሮ ስለሆነ አይደለም።

ተጠቅመሙ እንዴት እንደሚጣፍጠውላ! በጣም ነው ሽታው የሚጥመው። ከምር ኩሽናው ጋር ትንሽ እንዴት ካደረግኩ በኋላ የተወሰነ ሙቋሀ ጨምርበታል ማለት ነው። ከዚህ ሀገሬ ልጆች ይህን አዘጋጅቻለሁ። ይህንን ሞቅሞቅ አረጋለሁ ማለት ነው። በደንብ ጠብሳለሁ፣ ድንቹም በደንብ ጠብሳለሁ። ይህንን ከፈለግንም ዘይቱ ጋር ትንሽ የተወሰነ ጋላሎ ዘይት ጨምረን ማንሳት እንችላለን። ካልፈለግን ደግሞ ችግር የለውም፣ ዘይት እንትን ሳይጠበስ ራሱ መጨመር ይቻላል ማለት ነው። በድንጃኑን እዚህ ጨው አድርጌ ቆራርጬ ጨው ጋር ጨምረዋለሁ ማለት ነው። ይህንን በድንጃኑ እንደዚህ ያደረግኩበት ምክንያት ውዶች ልጫው እንደምታውቁት ያስቸግራል እና መልኩንም እንዳያጣ ጨርሶ፣ እንደገና ደግሞ ሲቆረጥ በማንኪያ እንደዚህ በሚቆረጥበት ሰዓት የመንዘላዘል ባህር ያለው ቆዳው በጣም ጠንካራ ስለሆነ ማለት ነው። ለዛም ሲባል ምን አደርገዋለሁኝ? ይሄ ድንች የምንቦሽርበት አለ አይደለም? በሱ በቁመቱ ማለት ነው እንዳለ በቁመቱ ትንሽ ቦሽር ቦሽር ያደርገዋለሁ ዙሪያው፣ እንደዚህ እንደምታዩት መልኩንም ሳያጣ ጨርሶም ሳንቦሽረው እንዳለም ደግሞ ሳይሆን ማለት ነው ከዛ ከቆረጥን በኋላ ጨው አድርገን ወይም ምልህ አድርገን እዛ ጋር እንዘፈዝፈዋለን። አንደኛ እንዳይጠቁር፣ ሁለተኛ ደግሞ ዘይት እንዳይሸርብ ይሆናል ማለት ዘይት እንዳይ እንዳይወስድ ይሆናል ማለት ነው። ዘይት እንዳይመጥ ይሆናል ማለት ነው። እዚህ ጨው አለው ውሃ ጋር ስናደርገው ማለት ነውና አይጠቁርም። ይሄንን ቆርጠን አሁን አንዳንድ ጊዜ በድንጃን ሙሰጋ በምንሰራበት ሰራበት ሰዓት ቆርጠን ዝም ብለን በምናስቀምጥበት ሰዓት ዘይት ጋር ስንጠብሰው አይታችሁ ከሆነ በጣም ነው የሚጠቁረው። ለዛ ምን ይጠቅሟል? ጨው አለበት ውሃ ውስጥ ከቆረጥን በኋላ መጨመር ለዛ ይጠቅማል ማለት ነው። እና ወዲያ ያገሪ የተወሰነ ለምሳሌ ማለት ነው። ውድ አገሬ ልጆች፣ እዚህ ጋር ደርሰናል። ጨዋችንን እንጨምራለን፣ ይኸውም እንፈልገው እያየን ከዛ በኋላ ይኸው፣ ልጆች ጣብሽ፣ በዚህ መልኩ አዘጋጅች። ያኔንም እንደዚሁ ጠብሻለሁ። ከዛ ፍልፍል ሮሚ ወይም የማይፋጀውን ቃሪያም ቆርጫ ዘጋጅቻለሁ ማለት ነው። ይህ ይመስላል። እዚ ጋር ሩዜን እያዘጋጀሁ ነው። ከዛ በኋላ እኔ እዚ ጋር የምግብ ከለሩን በውሃ ሳልበጠብጥ መጀመሪያ ታች ላይ የማደርገው የተወሰነ ዝም ብዬ እንደዚህ አድርጌ ብን ብን ነው የማደርገው ማለት ነው። አሁኔ ያላችሁን ከለር መጠቀም ትችላላችሁ። እንዴት አድርጌ ይጠቀማለሁ ማለት ነው። በኋላ መጨረሻ ላይ ግን በውሃ ከበጠበጥን በኋላ ማድረግ እንችላለን ማለት ነው። ይሄ ስንገለብጠው ከታች ከለር ይዞልን ይወጣል ማለት ነው። ያው ሩዙ በደንብ ሳይበስል ነው የምናደርገው፣ ትንሽ ሲቀረው ነው የምናደርገው። በዚህ መልኩ እናዘጋጀዋለን። ከዛ ከመረቁ ሊዝ እናደርግበታለን ማለት ነው። ስንገለብጠው በጣም የሚያምር ይሆናል። ቆራረጥብን ዶሯችንን ከታች እናነጥፋለን ማለት ነው። ያው ዝጋ እንደነገርኳችሁ አበባ ጎመን የሚባለው በኢትዮጵያ ነጩ ማለት ነው። ብሩክሊ የሚባለው በአረብ ሀገር፣ አረንጓዴው አይደለም አበባ ጎመን የሚባለው ወይም አረብ ሀገር ላይ ደግሞ ዛህራ የሚባለው ዝጋ መግባት ይችላል። አንዳንድ ቤት ደግሞ ካሮት ይገባል መግሉባ ላይ ማለት ነው። ካሮት ይገባል እኔ ጋር ግን ካሮት እና ኩሳ አይጠቀሙም ማለት ነው። ማሽ ላይ ካልሆነ በስተቀር ኩሳን አይፈልጉትም። ያው እዚህ ጋር ዶሮውና አትክልቱ ጭምልቅልቅ እንዲ አይል ትንሽ ከዶሮ ላይ የተወሰነ ሩዝ ጨመርኩበት ማለት ነው ከላዩ ላይ። ከዛ በኋላ ከለራችንን ትንሽ ጣል እያደረግን አትክልታችንን እንዴት አድርገን እናዘጋጃለን ማለት ነው። ያው ዘይት የበዛበት ነገር የማይወዱ ከሆኑ አረቦቻችሁ ምን ታደርጋላችሁ? ይሄ የካህረባው ሀዋእያ የሚባለው አለ አይደል? አትክልት መጥበሻው በሱ መጥበስ ትችላላችሁ። ያው እንደገና ደግሞ ይህን ጠብሳችሁ ካበቃችሁ በኋላ በእንደዚህ አይነት ዘይት እንትን ማለት ምንድን ነው ስሙ፣ በዛ በወረቀቱ ማለት ነው በሱ ምንትን ማለት ትችላላችሁ። ያው ይሄ ከንትኑ ላይ ያነሳሁት ወረቀት ነው። ክብ ወይም ጆሮ ያለው ብረት ድስት ባይሆን ጦሮ ነው፣ ስንገለብጠው በኋላ እንዲመቸን ማለት ነው። እኔ አሁን ይሄ ጆሮ የተቆረጠ ብረት ድስት ነው የምትጠቀመው። ለምን ስገለብጠው፣ ዲዛይኑ በጣም ነው የሚመቸኝ። ይሄ እንደዚህ አድርጌ አትክልቴን ጨምር ያለው ከዛ በኋላ ሮዜን እንደዚህ እያደረኩ እጨምራለሁ። ያው ነግሬያችኋለሁ፣ በደንብ አልበሰለም፣ ሩዝ ትንሽ ይቀረዋል። ያው ዝጋ ደርሻለሁ ማለት ነው። እንግዲህ እንደዚህ አድርጌ ሮዜን ከጨረስኩ በኋላ ከላይ የምፈልገውን ከለር አድርጋለሁ ማለት ነው። ያው ይሄን እዚህ በውሃ ትንብዩ ነው የተወሰነ እንዲደረስልኝ ማለት ነው። ይሄ ደግሞ ያው ሁለት አይነት ከለር ስለምጠቀም ማለት ነው። ከዛ በኋላ የሀገሬ ልጆች የተወሰነ ሰዓት ቃነስ አድርገን እናቆየዋለን። ቤት አድርገን ካሸግን በኋላ መጨረሻውን እናያለን ማለት ነው። የተከበራችሁ የሀገሬ የልጆች ውዶች እንግዲህ ወደ መገልበጥ እንሄድ ያለን እንሻላ። እንግዲህ ይሄንን ገልብጠን እንሻላ መጨረሻውን እናያለን ማለት ነው። ይሄውላችሁ ይሄን ይመስላል ውዶች። እንግዲህ እንደዚህ አድርገ ነው አለ፣ እዚህ ጋር ደርሷል ማለት ነው። ከዛ በኋላ እንሻላ እንግዲህ ወደ ስፍራችን እንወስድ ያለን ማለት ነው። ይሄውና ያው ከለሩ የሚጠቅመው እንደዚህ ውበት ይሰጠዋል ማለት ነው። መጀመሪያ ላይ ያረኩት ከለር ማለት ነው። በውሃ ሳል በጠብጥ ያደረግኩት በደንብ ከለር ይሰጠዋል። ይህን ይመስላል ማለት ነው። ብለ አፊያ እንግዲህ ያው ውዶች አንዳንድ ጊዜ አንዳንድ አትክልት የጎደለን ጊዜ የሆነ የማይጥም የሆነ ጣዕሙን የሚያጎድልብን ምናምን እየመሰለን ማለት ነው። እኔ ብዙ ጊዜ አረቦች ጋጣላ ነበር እና አሁን ግን ቤት ውስጥ ባለኝ አትክልት ነው መስራት የለመድኩት ማለት ነው። ባለው ነገር መስራት ኩሽናው ካማረ ዋናው ኩሽናው ማማሩ ስለሆነ እሱ ካማረ በቃ ምንም ጣዕሙን አይቀይረውም፣ እና ይህን ይመስላል ውዶች። ሸር ኮፒ፣ ላይክ፣ ኮሜንት ስጡኝ፣ አበረታቱኝ፣ አዲስ ጀማሪ ነኝ የኔ ውዶች። እና በጣም ነው የማመሰግነው ስለምትከታተሉኝ ለምታደርጉ ኮሜንት፣ ላይክ ደግሞ በጣም ነው የማመሰግነው ሐቂቃ እና ቅመሱት፣ በጣም ተወዳጅ ምግብ ነው። በጣም ነው የማመሰግናችሁ የኔ ውዶች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።